እኔ ላይ ችግር ልታመጣ ነው አብርሃም? ለምን አመጣሁት እንድቆጭ ነው የምታደርገኝ? አብርሃም ምን ሆነህ ነው? በእግዚአብሔር ሆነ ከዚህ ሰፈር አንንቀሳቀስም። በቃ ከትልቅ ሰው ከጋሽዬ ጋር ነበር ይሄን ነገር ማድረግ የነበረብን። ሲጀምር ብቻ አልነበረ አልነበረም መምጣት የነበረብን አንተ አንተ ላይ የሆነ ችግር እስኪፈጠር ነው እንዴ የምጠብቀው? እንደውም ምን እንደፈራሁት አልሆነም። ሲመጣ ይብላኝ እንጂ ለአንተ። ውል ለፈረሰው መቾ ወዳጅ ጠፋል። ቁሞ ለሄደ ሰው ሰበር ዜና ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድሾ ቻናል ቤተሰቦች ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ አቶ ብሩኬ በጣም አዝኖ እንግዲህ ወይን ብርጭቆ ውስጥ ወይን አድርጎ የተሰበረ ልብ ቅርጽ በማድረግ በጣም አዝኗል። እንግዲህ ለሀይሚዬ መልእክቱን እያደረሰ ነው። እንግዲህ ቡራዬና ሀይሚዬ እንግዲህ እየተከታከቱ ነው። በኢንስታግራም ላይ እላለው አይዞ ቡራዬ፣ ሀይምዬ እንግዲህ ባክሽ ተመለሽለት፣ ልቤ ተሰብሯል እያለ ነው እልሻለሁ ማለት ነው። እና እንግዲህ ወደኛዎቹ ስንመጣ አብርሽ ለምን ቀለበቱን አወለቀው? የሩታ ልቧ የተሰበረበት አንዱ ምክንያት ይሄ ነው ብላለች። በነገራችን ላይ ቀለበት ልብ አይሆንም፣ ግን ዋናው ያስተሳስራል። ቀለበት ግን ቀለበቱ ለምን ወለቅ? አንድ ሰው ቀለበት ካለው ባለትዳር ነው፣ ክብር ነው፣ ይከበራል። አብርሃም ግን ብዙ ጊዜ ከሩታ ጋር ሲጣላ ቀለበቱን በማውለቅ ነው እኛ ብዙ ጊዜ የምናውቀው ማለት ነውና፣ አብርሃም ለምንድነው ቀለበትክን የምታወልቀው? ምንስ ተፈጥሮ ነው? ሩታ ግን ቀለበቷን አላወ አልወለቀችም የኔ እናትዬ። እዚህ ጋር እንደምታዩት እንግዲህ ነፍሰ ጡርነቷ በጣም ነው ያስታወቀው። መሻአላ ተባረካላ። እነዚህ ወጠጤዎች መካከል ገብ ተሻረ፣ እናቴ እንዳትወርቂ የኔ እናት። እና ብዙዎቻችሁ የሩታ ወንድም ነው፣ የሩታ ወንድም አይደለም ከማናት ከፍቅር ጋር መቷል ምናምን ለምትሉ እንደው፣ በአላ ይሄ ልጅና ማነው አቡሻዬና ይሄ ልጅ ይመሳሰላሉ እንዴ? በፍጹም አይመሳሰሉም። ምንም አይደራረሱም። እንዴ አቡሻ የቡታ ጅራው ልጅ ማለት ነውና አቡሻ ደግሞ የሩታ ወንድም ነው ወይ? ዜድዬ ይሄ ምናምን ለምትሉ መቼም እናንተ ከኔ ወሬ ተሰሙና ከዛ ትቀምማላችሁ። አቡሻዬ ሩታ ወንድም ነው እና ታዲያ ሩታ ለኔም ለኛም እኮ እህቶቻችን ናት አይደል? ታዲያ አቡሻኛ ወንድሟ ነው። አዎ ወንድሟ ነው። መወለድ ቋንቋ ነው፣ ወንድሟ ነው። አቡሻዬ ሸበላ እሷን እኮ ነው የሚመስለው ደሞ አይደል? ነ እንዴ አብሶ ካፍንጮ ምናምን አይደል? እና ይሄንን ለምጠይቁ ለምትጨናነቁ፣ ይሄንን ይመስላል ማለት ነው። አቡሻዬ ወንድሟ ነው ምናምን ለምትሉ እኔ ምንም እዚህ ጋር ምለው ታሪክ የለኝም። ሩታ ወንድሜ ነው ብላ ይዛ እስካልመጤ ድረስ አትሯሯጦ ኔ ያስቀድሜ ብናገር መቼም ማለች ነው። ስለዚህ ትርፉ እና አቡሻዬ መች ያራዳ ልጅ ደሞ። ነገ ዩቱብ ተከፍቶልን እንደምትመጣ ባለሙሉ ተስፋ ነኝ። የሩታ መከታ ወንድም ማለት ነው። እና አብርሃም ግን ድፍረትክ፣ ከዚህ ሰፈር አልሄድም አልክ። ግዴታ ሰው ሰፈር ላይ የተቀምጠ ድንጋይ ማሞቁ ትርጉም ስለሌለው እንደ ወደ ጋሽዬ ጋር ሄደህ መፍትሄ ብፈልግ ይሻላል። ጋሽዬ ደግሞ ለምንድን ነው ያላስታረቁት? ከቡታጅራ ድረስ መጥተው አለማስታረቃቸው እኛም ግራ ገብቶናል ማለት ነው። አብርሽ ግን ቀለበቱን ባታወልቀው፣ ደጋግሜ እነግርሃለሁ። ለምን ቀለበቱን አወለክ? አንተ ሁልጊዜ ከሩቲ ጋር ስትጣላ ቀለበት የማውለቁ ምንድነው? ያኔ ትዳር የለኝም እንደማለት ነው። ሽንፈት ነው ወይስ ምንድነው? እና ሩታዬ ደግሞ ነብሰ ጦር አይደለችም ለምትሉ ይሄው አራት ነጥብ ነብሰ ጦር ናት። ይሄው እንግዲህ አስታውቃለች ማለት ነው። ሆዷ በጣም ግፍቷል ማለት ነው። ሩትዬ ከሰው አያውጣሽ። መቼ የእኛ ሰው መሻአላ ማለት ነው። አይችልበትም ከሰው አያውጣት ነው የሚለው ሩታዬ ለምትንጫጩ በደንብ አድርጋችሁ ተንጫጩ ማለት ነው። የፍቅርም አድናቂዎች ባካችሁ ወደ ራሳችሁ ብትመለሱ እንደኔ መልካም ነው ማለት ነው። ምክንያቱም እኛ ሳንደርስባችሁ አትድረሱብን። ይሄ ድራማ ሊሰራ ነው ምናምን በፍቅር ቤት መጥቶ ነበር ምናምን ለምትሉ የፍቅር ቤት ልጅ ይሄ ነው። ይሄ ደግሞ አብርሽን ያነቀው ልጅ ደግሞ አቡሻዬ ሌላ ልጅ ነው ማለት ነውና ባካችሁ ተጠንቀቁ። እላለውኝ እንግዲህ ግልጽና ግልጹ ይሄና ይሄ ነው። ቡራዬና ሀይምዬ ተታርቀው የሚመጡበት ቀኔ ናፈቀኝ። እንግዲህ ፍቅር እስከ መቃብር ብያችኋለሁ። ቡራዬና ሀይምዬ እንዲሁ ጨረቃ ፋሚሊዎች በጣም ተጨናንቀዋል ማለት ነው። ቡራዬን እንግዲህ አንዳንድ ልጆች እየዘቀዘቁት ይገኛሉ። እባካችሁ የሰው ፎቶ ባዘቀዝቁ እንደኔ መልካም ነው ላለውኝ በኋላ ገና ሰላሙን ላይክ